ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን፣ ይህ በብስራት የዩቱብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጆቹን ወደ እናንተ እያደረስኩ ሰምሀር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጆች እንለፍ። ህግን የተላለፉ ሰላሳ ስድስት ግብር ከፋዮችን መቅጣቱን የወላይታ ሶዶ ከተማ ገቢዎች መምሪያ አስታወቀ። ህግን የጣሱ 36 ግብር ከፋዮችን መቅጣቱንና በአምስት የቫት ተመዝጋቢዎች ላይ ክስ መመስረቱን የከተማው ገቢዎች መምሪያ አስታውቋል። የከተማውን የውስጥ ገቢ ይበልጥ ለማሳደግ የቫት ደረሰኝ ቁጥጥር ተጠናክሮ ሊቀጥል ይገባል ሲሉ የወላይታ ሶዶ ከተማ ገቢዎች መምሪያ ኃላፊ አቶ ኤልያስ ማርቆስ ገልጸዋል። የደረጃ ለውጥ ማድረግ ሲገባቸው በተለያየ መንገድ መታረም ያልቻሉና ወደኋላ የቀሩ የንግድ ተቋማት ላይ የህግና ደንብ አዋጅ መሰረት የህግ የበላይነት በማስከበር የታክስ አዋጁ ላይ ያሉ ህጎች ተፈጻሚ እንዲሆኑ ከአመራርና የጸጥታ መዋቅሩ ጋር በቅንጅት እየተሰራ መሆኑ ተናግረዋል። በደቡብ ኢትዮጵያ ክልል ታክስ አስተዳደር አዋጅ ቁጥር 22 ህዝባር 2016 አንቀጽ 103 እና 115 በተደነገገው መሰረት ማንኛውም ደረሰኝ የመስጠት ግዴታ ያለበት ግብር ከፋይ ያለደረሰኝ ግብይት ከፈጸመ አስተዳደራዊ መቀጫ 50 ሺ ብር እና በፍርድ ቤት ጥፋተኝነታቸው ሲወሰን ከብር 25 ሺ እስከ 50 ሺ ብር የገንዘብ መቀጮ እና ከ3 ዓመት እስከ 5 ዓመት በሚደርስ ጽኑ እስራት የሚያስቀጣ ወንጀል መሆኑ መሆኑን እስከ ዛሬ ድረስ እያስተማርንና እየመከርን ቆይተናል ብለዋል። ይሁን እንጂ ትምህርቱንና ምክሩን ወደ ጎን በመተው ሳይማሩና ተመክረው ያልተመለሱ ግብር ከፋዮች ላይ በመስከረም ወር ብቻ 36 ግብር ከፋይ በአንቀጽ 103 መሰረት አስተዳደራዊ መቀጮ እያንዳንዳቸው 50 ሺ ብር የገንዘብ ቅጣትና አምስት ግብር ከፋዮች እያንዳንዳቸው 50 ሺ ብር የአስተዳደራዊ መቀጮ ከተቀጡ በኋላ በአንቀጽ 115 መሰረት በወንጀል እንዲጠየቁ ተደርጓል። ህግን የጣሱ ግብር ከፋዮች እስካሁን ድረስ የገንዘብ ቅጣት 1 አንድ ሚሊየን ስምንት መቶ ሺህ ብር መድረሱን የወላይታ ሶዶ ከተማ ገቢዎች መምሪያ ኃላፊ አቶ ኤልያስ ማርቆስ አሳውቀዋል ስትል ሰብል አበበ ዘግባለች። የአስራ ሰባት ዓመት ታዳጊን በስለታማ መሳሪያ አስፈራርቶ በመጥለፍና የአስገድዶ መድፈር ወንጀል የፈጸመው ግለሰብ በእስራት ተቀጣ። በከፋ ዞን በቢጣ ወረዳ ኦጊዳ ኪቲ ቀበሌ የግል ተበዳይን በመጥለፍ ያስገድዶ መድፈር ወንጀል መፈጸሙን ፖሊስ አስታውቋል። ተከሳሽ የሆነው ግለሰብ ኤልያስ ቆጮቶ የተባለ ሲሆን የ17 ዓመት ታዳጊ የሆነችውን የግል ተበዳይን በኦጊዳ ኪቲ ቀበሌ ልዩ ስሙ ናዲ ከሚባል አካባቢ ወደ ጌሻ ወረዳ ጥራሮ ገበያ ለመገበያየት እየሄደች ሳለ ካልተያዙ ግብራበሮቹ ጋር በመሆን ስለታማ መሳሪያ በእጁ ይዞ አስፈራርቶ በመጥለፍ ያስገድዶ መድፈር ወንጀል ፈጽሟል። የቢጣ ፖሊስ ግለሰቡን በቁጥጥር ስር በማዋል የሰውና የሰነድ ማስረጃን በማደራጀት ለአቃቢ ሕግ ክስ እንዲመሰረት ምርመራ መዝገቡን ይልካል። አቃቢ ሕግም ከፖሊስ ተጣርቶ የቀረበለትን መዝገብ በመመርመር ተከሳሽ በኢፌድሪ የወንጀል ሕግ አንቀጽ 587 ንዑስ አንቀጽ 1 የጠለፋ ወንጀልና በአንቀጽ 620 ንዑስ አንቀጽ 2 ሀ በአስገድዶ ወንጀል ክስ ተመስርቶበታል። በዚህም ፍርድ ቤት አቃቢ ሕግ ግለሰቡ ላይ ክስ መስርቶ ያቀረበውን መዝገብ ተመልክቶ ማስረጃዎችን አስቀርቦ ማዳመጥ ተከሳሹን ጥፋተኛ ነው ሲል የጥፋተኝነት ብይን ሰጥቷል። በዚሁ መሰረት የቢጣ ወረዳ ፍርድ ቤት ተከሳሽ ኤልያስ ቆጭቶ በሁለት ወንጀሎች ጥፋተኛ ሆኖ በመገኘቱ በ15 ዓመት ጽኑ እስራት እንዲቀጣ ወስኖበታል ሲሉ የደቡብ ምዕራብ ኢትዮጵያ ህዝቦች ክልል ፖሊስ ኮሚሽን የህዝብ ግንኙነትና ኮሚኒኬሽን ዳይሬክተር ኢንስፔክተር ደጀኔ አሰፋ ለብስራት ሬዲዮ ተናግረዋል ስትል ሳምራዊት ስዩም ዘግባለች። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘ ነው መረጃዎች እንለፍ። በማሌዥያ ኮቪድ ይሁን ምስጢራዊ በሽታ መሆኑ ባልታወቀ ህመም ወደ ስድስት ሺህ የሚጠጉ ተማሪዎች በመጠቃታቸው ትምህርት ቤቶች ተዘጉ። ማሌዥያ ወደ ስድስት ሺህ የሚጠጉ ተማሪዎች በኢንፍሉዌንዛ መያዛቸውን ተከትሎ በርካታ ትምህርት ቤቶችን ለጊዜው ዘግታለች። ይህም የህዝቡን ስጋት ቀስቅሷል። የተፈጠረው ስጋት በኮቪድ-19 ወረርሽኝ የመጀመሪያ ቀናት ጋር ተመሳሳይ እንደሆነ ነዋሪዎች ተደምጠዋል። ከኮቪድ-19 ወረርሽኝ ወዲህ የሚመጡ ተላላፊ በሽታዎችን በመዋጋት ረገድ ሰፊ ልምድ አለን ሲሉ የጤና ዋና ዳይሬክተር ሙሁድ አዛ ማህመድ ለሀገር ውስጥ የዜና ማሰራጫዎች ተናግረዋል። አክለውም ትምህርት ቤቶች የመከላከያ መመሪያዎችን እንዲከተሉ ማሳሰቢያ ሰጥተዋል። የፊት ጭንብል መጠቀምን ማበረታታትና ትልልቅ የቡድን እንቅስቃሴዎችን ማስወገድ ያስፈልጋል ብለዋል። ሆኖም እስካሁን ምን ያህል ትምህርት ቤቶች እንደተዘጉ ግን አልገለጹም። የኢንፌክሽኑ ተጠቂዎች በተለያዩ የሀገሪቱ ክልሎች ተመዝግበዋል። የጤና ሚኒስቴር እንደገለጸው ማሌዥያ ባለፈው ሳምንት ዘጠና ሰባት የኢንፍሉዌንዛ ተጠቂዎችን መዝግቧል። ከሳምንት ከነበረው አሁን ከፍተኛ ጭማሪ ያሳየ ሲሆን አብዛኞቹ ተጠቂዎች በትምህርት ቤቶችና በመዋለ ህጻናት ውስጥ የሚገኙ ናቸው። የማዳጋስካር ፕሬዝዳንት አስተማማኝ በሆነ ስፍራ መደበቃቸው ተሰማ። ፕሬዝዳንቱ ወደ ፈረንሳይ ሳይሰደዱ እንዳልቀረ ተገልጿል። የማዳጋስካር ፕሬዚዳንት አንድሪ ራጆ ኤሊና በሕይወታቸው ላይ የጥቃት ሙከራ ከተደረገ በኋላ አስተማማኝ በሆነ ስፍራ እንደተጠለሉ ተናግረዋል። ለሳምንታት የዘለቀው የተቃውሞ ሰልፎች ፕሬዚዳንቱ ስልጣን እንዲለቁ የሚጠይቁ ናቸው። ራጆ ኤሊና በፌስቡክ ለሕዝቡ ባስተላለፉት የቀጥታ ስርጭት መልእክት የወታደራዊ አባላትና የፖለቲከኞች ቡድን እኔ ሊገድሉኝ አስበው ነበር ብለዋል። ፕሬዚዳንቱ ያሉበትን ቦታ ባይገልጹም ያልተረጋገጡ ዘገባዎች ግን በፈረንሳይ ወታደራዊ አውሮፕላን ከሀገር እንደወጡ ጠ ተቆመዋል ከስልጣን እንዲነሱ በዋናነት በወጣት ተቃዋሚዎች የተመራው ህዝባዊ ንቅናቄ የሁለት ሳምንት እድሜ ብቻ ነበረው። ራጆ ኤሊና በወጣቶች ወይም ጄኔሬሽን ዚ ማዳ የሚል ስያሜ የተሰጠው ተቃውሞ ለማብረድ የመንግስት ካቢኔ ቢበትኑም እንዲሁም ሌሎች ማሻሻዎችን ቢያደርጉም እሽታ ከህዝቡ አላገኙም። ከረቡ ጀምሮ ፕሬዝዳንቱ አልታዩም። ቅዳሜና እሁድ የራጆ ኤሊናን ቢሮ ፕሬዝዳንቱ ከስልጣን ለማስገደድ ሙከራ እየተደረገበት መሆኑን አስታውቋል። ወታደሮች በህንድ ውቅያኖስ የደሴት ሀገር በሆነችው ማዳጋስካር የሚገኘውን የመንግስት ቲቪ ዋና መስሪያ ቤት እንደሚይዙ በመዛታቸው ፕሬዚዳንቱ ለህዝብ ያደረጉት ንግግር ሰኞ እለት በተፈጠረው ሁከትና ብጥብጥ ዘግይቷል። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቱብ የመረጃ ሰዓታችን ይህን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰምሀር አለባቸው ከመላው የስቱዲዮ ባለሙያዎች ጋር ቆይታ አድርጊያለው። መልካም ቆይታ